አሰላሙ አሌይኩም ረህማቱላ በረካቱ ውድና የተከበራችሁ የሞስማ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኛ ደህና ነን፣ እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ እንሻላ። ዛሬ ደሞ ይዤላችሁ የመጣሁት ቀለል ያለ በስቡሳ በጆዝ ሂንድ የሚሰራ በስቡሳ ነው። ያው ተከታተሉኝ እዚ ጋ ሁለት እንቁላል አለ። ሁለት እንቁላል፣ አንድ ብርጭቆና ግማሽ ሰሚድ አለኝ። ሶስት ማንካ ጆዝ ሂንድ አለኝ። ዘይት አለኝ። እዚ ጋ ቢግን ባውደር፣ ሀሊብ ባውደር አለኝ። እዚ ጋ ቢግን ባውደር አለኝ። ቫኒላ አለኝ። ያው ተከታተሉኝ። እዚ ጋ የምሰራበት እቃው አለኝ። ሁለት እንቁላል ጨምራለሁ። እኔ ሁሉንም ነው የምጠማምረው፣ ግን ቆንጆ ሆኖ ይወጣል። እዚህ ጋ ሶስት ማንካ ጆዝ ሂንድ አለኝ። አንድና ግማሽ ስሚድ አለኝ። ስሚድ ሀሊብ ፓውደር አለኝ። ሶስት ማንካ እዚህ ጋ ዘይት አለኝ። አንድ ብርጭቆ ዘይት እዚህ ጋ ቢክን ፓውደር አለኝ ግማሽ ነው ያደረኩት። ወይም እናንተ የያያችሁ አንድ ማንካ ማድረግ ትችላላችሁ፣ ግን ግማሽ እንዲሆን በቂ ነው። እዚህ ጋ ቨኒላ አለኝ። ቫኒላ ያው ለሽታው ቆንጆ ነው። ለእንቁላል ስለምናደርግበት እዛ ሁኔ ቀረ። ምንድነው ውሃ ያው ቢክን ፓውደር ስላደረግንበት ውሃ ያስፈልገዋል። ግን በወተት ሀሊብ ሰውዲ መስራት ይቻላል። ሀሊብ ሰውዲ ታደረግ ነው ውሃ አይለንም። እኛ ባንዲጂ ካሜራ ስለያዝኩ ብዙም አይመችም። እንደዚህ በደንብ ብተመታም፣ በኋላ ደግሞ ስኳር እንጨምራለን። ስኳር አንድ ብርጭቆ ወይም ግማሽ። እኔ ያው ግማሽ ነው ያደረግኩት ምክንያቱም ሽራ ስለምሰራ ጣፋጭ ተለይ ስለማደርግበት በጣም ገዊ እንዳይሆን ማለት ነው እና በደንብ ማደባለቅ አለብን። ውፍረቱን እያያችሁ ውሃ የምትጨምሩት አሁን እዚጋ አንድ ብርጭቆ ውሃ ጨምር ያለው፣ ከዛ ትንሽ ጨመርኩበት የተወሰነ ማለት ነው። ስታማስሉ ተቀጥ መቅጠንና መወፈሩን እያያችሁ እያማሰላችሁ እዛ ትጨምራላችሁ ውሃ ማለት ነው። እዚህ ጋር ሁለት ማንካ በዝግ ዱቄት አድርጊያለሁ ዱቄት አድርጊያለሁኝ። ምክንያቱም ሶፍት ሆነ ይወጥላቸዋል። ብዙ አይነት አሰራር አለ፣ ግን እኔ ደቁስ ስጨምርበት በጣም ቆንጆ ሆኖ ነው የሚወጣው። ሶፍት ይሆናል። ቀጭ ቀጭ አይልም። ያው በስቡሳ በዋናው አስሊ ቀጭ ቀጭ ይላል፣ ግን ይሄም አሪፍ ነው። እንሻላ ደግሞ ብዙ አይነት የበስቡሳ አሰራር አለ። በሌላ ቪዲዮ ደግሞ ይላችሁ እመጣለሁ። እንሻላ ለዛሬ ያው እናርግበታለሁ፣ ሁለት ማንካ ድቄት ማለት ነው እንደዚህ በደንብ ተመርታ ነው። በኋላ እዚ ጋ ሲያለኝ ያዘጋጀቻለሁኝ እንዲህ በደንብ መጥቸዋለሁኝ። ከዛ ሲኒው ላይ እናደርጋለን። ሐራራ ደግሞ መቶ ሰማኒያ ላይ ከታች ፍሩን ከታች ነው የምንከፍተው ከፍተው ተታች ከፍተን ፍሩን እናስገባዋለን። ከዛ 25 ደቂቃ ለ25 ደቂቃ እንተዋለን ማለት ነው። ከ25 ደቂቃ በኋላ እንገናኛለን። ደረጀት እዚ ጋር ደግሞ ሽራ ያስፈልገኛል። አንድ ብርጭቆ ስኳር አደርጋለሁኝ። ስኳ ከዛ ሶስት ሀባ ሄል ከዛ ደግሞ ለይሞን እንዲዝል የተወሰነ ጭማቅ ጫማቅ በስ ከዛ ግማሽ ብርጭቆ ውሃ ነው የማደርገው። ግማሽ ወይም ያኔ የተወሰነ ታይሞላ ግማሽ ያው አወል በአወል ስለምሰራ ትኩስ ትኩስም ለዛሬ ያህል ነው የምሰራው። ከዛ እንደዚህ አድርጌ ቢያንስ ለአስር ደቂቃ ያህል አለኩሳለሁ። ከዛ አፈላዋለሁ ማለት ነው፣ ለአስር ደቂቃ እንደዚህ። ዳርዳሩ የሆነ እንትን ያመጣላችኋል ምልክት። ከዛ የዛን ሰዓት አጠንክታላችሁ ቆንጆ ይሆናል ማለት ነው ያው በዚህ መልኩ አጥፈቻዋለሁ እንደዚህ፣ ቆንጆ የሆነልኝ ዋው! ማላ ቆንጆ የሚያምር መልኩም ቆንጆ ነው። ይኸው በስላል። ከዛ እንደዚህ እዚ እንቆራርሳለን።